ትላንትና አብርሃም ለነጽጌ ጽጌ ጎደኛ ቻናል ከፍተዋል። እንደዛውም ደግሞ ቤቲ ከፍታለች ው ከዚህ በፊት ከፍታለች ነ አይቻሉ ስለ ዳንና ነጽጌ ምናምን እንድትስጣሉ ምናምን ከፍታ ነበረ። ከዛ በፊት ግን ከፈተች አላቅም ኔ አንድ ቻናል አውቃለሁ እና እሱ ተዘግቶበት ነው ተወሰደበት አሉ እና ዛሬ አብርሃም ቻናል ከፈተላት። ሰላም ሰላም፣ ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰብስክራይብ፣ ላይክ፣ ሼር እያደረጋቸው እያደረጋችሁ አበረታቱን። ሰብስክራይብ ያርጉኝ። ዛሬ አብርሃም መልካምነት ይሰራል። እውነት ዩቱበሮችን በጣም ያበረታታል። ከፍቶም ይሰጣችኋል፣ እንዲሰሩ መንገድ ይከፍቷችኋል። በዚህ መልካም ነው። በእውነት አብርሃም መልካም ነው። የዋ ነው ይህን መልካምነት ፈጣሪ ቀጥል እንዲቀጥል ያደርግህ ማለት ነው። ስለዚህ ትላንትና ከነ ጽጌ ጎደኛ ቤት የምትባለው ያው ከጽጌ ጋር ብዙ ነገር ምሰራ ለእሷ ከዚህ በፊት አንድ ሁለት ቻናል ነው አለ አብርሃም። እኔ ግን አንድ ቻናል አውቃለሁ ሰብስክራብ አደርጋለሁ። ያኛ ቻናል ለካ ጠፍቷል እያሉ ነው ጠፍቷል ተወሰደበት እያለ ነው አብርሃም ያው ቻናል ሲያድግ ብዙ እንትን ስለው አያያዝም ያስፈልጋል መሰለ። ከዚህ በፊትም የጽጌ አንድ ቻናል ጠፍቶ ነበረ። በስንት ወር በሶስት ወር ምናምን ብዙ ሰብስክራይብና በጣም ሶ ቪው ራሱ አለ። ያኛ ያኛ ቻናል የት እንደገባ ራሱ አይታወቅም። የአብርሃም ደጋፊ ነው ተዘጉብኝ እያሉ ደግሞ ይሄው ተመልሰው ታረቁ። አሁንም ወደ ሁለት መቶ ሺህ እየሄደች ነው ጽጌ እና እንደዛ ሆኖበት ነው ይመስለኛል። ዛሬ ግን አብርሃም ለቤቲ ለጽጌ ጎደኛ ቻናል ከነጽጌ ምናምን ሆኖ ቻናል ከፍቶለታል ማለት ነው። ቻናሉ ከፍቶለታል። ቻናሉን እንዳይጠፋ እኔ ነኝ ጠብቅላት፣ እኔ ነኝ መኔጅ የሚያደርግላት እያለ ነው። አግዛት፣ ሴት ልጅ ነው፣ ችግር የለም አግዛት። ሰው ስታግዝ ምንም እንትን የምንለው ነገር የለም ማለት ነው። እኛ የምንፈልገው የአንተ ህይወት አደጋ ላይ እንዳንወርቅ፣ አንድ ሰው ሲወዳቸው እኮ ነው። የአንተ ህይወት አደጋ ላይ እንዳይሆን፣ እንደዚህ እንዳታደርግ እንጂ ዝም ብሎ አይቶ ብቻ የሚወጣ ሰው ቢሆን እኮ አይመለከተንም ነው የምለው። ግን ኦርዲየንስ ለአንተ እንትን የሚጨቀጭቅ ምን የሚል ምን የሚል ለአንተ ቦታ ስላለ ነው፣ ከልብ ከልብ ስለሚያጠነቅቅ ነው እንጃ እና መልካም ንግ እና እንትን አድርገህ መናጀር አርግለት። ሰብ ግን እነሱ እንዳሉ አይደለም። ይውጡ ቻናሉ አልሄደበትም። ገና አምስት ሺ ራሱ አልሞላ መሆንም ማለት ነው። አሁንም ተሰረቀ ቻናሉ፣ ግን አሁን እንትን አላለም ማለት ነው። ብዙ ሰብስካል። ካላቀኘም ለምን ለምንደሆነ የላቅም እኔ ትላንትና አላየሁም። ዛሬ ጠዋት ነው አየሁት። ቪዲዮን አር አይቼ ዩቱብ ላይ ዞር ዞር ስችን የአብርሃም ሼር ውስጥ ገብቼ አየሁት ማለት ነው። ስለዚህ ይስሩበት፣ በተለይ ሴቶች ይስሩበት። ችግር የለም። ያው በስርዓት ብትሰሩ ስርዓት የተጠበቀ ነገር ሰርታችሁ ብትለወጡ እኛም ደስታችን ነው። ስሩ፣ ስሩ። ትስራ ሰብስክራይብ አድርጉና አድርጋ አለ ጉላትና ሴት ነች። ስለገበት እኔንም ቻናል ሰብስክራይብ እያረጋችሁ የመዳም ቅመሞች አበረታቱኝ። እኔም የመዳም ቅመም ነኝ። ወደ ሀገር ላይ ስንገባ ይሄ ደግሞ ከኛ ላይ ይቆማል። ይሄ ስራ ይቆማል። እዚህም ስራ ይፈትነናል፣ በብዙ ነገር ይፈትነናል። እየተፈተን ነው። በብዙ ነገር ከስራ መውጣት ከስራ መግባት አለ። ብዙ ነገር አለ። ሰብስክራብ ሼር ላይክ እያረጋችሁ አበረታቶች ሰብስክራብ አድርጉኝ። እዚህ በእንሰራም ሀገር ላይ ገብተን እንድንሰራ ማለት ነው። ድጋሚ ወደ ስንደቅ እና እንመኝ ሀገር ላይ ገብተን እንስራበት። ሰብስክራብ አድርጉኝ፣ አበረታቶች ፋሚሊዎች